ሰላም ወዳጆቼ ደጋግ ወንድምነቶቼ እባካችሁ ይህንን ቪዲዮ ተመልክቶ ይህንን ቪዲዮ አይቶ ያማያዘን የለምና፣ የዩቲዩብ ወዳጆቼ እባካችሁ እኔ አድራሹ እባላለሁ። የቻላችሁ ተነግዙ። ይህ ህፃን ልጅ ገና የዘጠኝ ዓመት ህፃን ልጅ ነው። የሁለተኛ ክፍል ተማሪ ነበር። ከዛሬ ሶስት ዓመት ገደማ በልብ ህመም ምክንያት ቤት ከቀረ አሁን ድፍን ሶስት ዓመት ሆኖታል። እባካችሁ ቤተሰቦቹ በድፍን ሶስት ዓመቱ ያላቸውን ሙሉ ጨርሰዋል። አሁን እንግዲህ የኔና የእናንተ ደጋግ ወንድሞች እጅ ይጠብቃሉና የቻላችሁን በማድረግ ያላችሁን ሁሉ አድርጋችሁ ድጋፍ እና እገዛችሁን እንድታደርጉልን እንማጸናችኋለን። በየትኛውም ዓለም ሀገራት ሆናችሁ መደገፍ ከፈለጋችሁ በወንድሙና በአጎቱ ስም የተከፈተ አካውንት አለና የቻላችሁን በማድረግ ተባበሩ። በአካውንቱ ስም አወል ደሉሎና ጀማል ደሉሎ ይባላሉና አጎቱና አባቱ ናቸውና፣ ባካችሁ ቤቱ ጨልሞባችኋል። ልጃቸውን የሚያድንላቸው ወገን ይፈልጋሉና የቻላችሁትን አድርጉ። አምሳ ሎሚ ለአንድ ሰው ሸክም ነው፣ ለአምሳ ሰው ደግሞ ጌጥ ነው። ባላችሁበት አለም ሆገነ ዓለም አገራት ሆናችሁ በየትኛውም ሰዓት ላይ አፋጣኝ የቀዶ ሕክምና ማድረግ እንዳለበት የታዝማ ልዩ የልብ ሕክምና ማዕከል ነግረውታልና እባካችሁ የቻላችሁትን አድርጉ። አባት እናቱም ደክሟቸዋል ያላቸውን ሙሉ ጨርሰዋልና፣ ህጻኑ ለመኖር እየታገለ ነው። መተንፈስ ከብዶታልና እባካችሁ የቻላችሁትን የቻላችሁትን አድርጉ ባካችሁ። እያመመው ነው እየተሰቃየ ነው። ያለበት ሁኔታ እጅግ አሳዛኝ ሁኔታ ነው ያሉትና በፈጣሪ ይዘናችኋል። በምታመልኩት አምላክ ይዘናችኋል። በአላህ ይዣችኋለሁ። የቻላችሁትን አድርጉ። ሁሉንም አይነት ድጋፍና ፕሮሰስ በእጃቸው ይዘዋልና ሙስሊም ክርስቲያን፣ ሴት ወንድ ሳትሉላቸው መግዙ ባካችሁ። ተቸገረብን። እኔና እናንተ እያለን እንዳይሞትብን ባካችሁ። ወንድሞቼ አባቶቼ፣ እናቶቼ፣ ወገኖቼ እኔ ሶስት አመት ነው ልጁ ልፋት ከጀመርኩኝ መውጣት መውረት ከጀመርኩኝ ያለኝ ነገር ሁሉ ጨርሻለሁ። ከስልጢ ወደ ወራቤው፣ ከወራቤ ወደ አዲስ አበባ ተብዬ ከጀመርኩኝ ብዙ ጊዜ ነው ትግ ከጀመርኩኝ ያለኝ ነገር አንድ ነገር መልቀረኝ ዶሮ ራሱ የለኝ። ቤተሰቦቼ ወገኖቼ አሁን ከአዲስ አበባ ጣዝማ ክሊኒክ የሚባል ቦታ እንችለዋለን። ነቅላ ተከላ ነው ቱቦጥ መጠቢያ ነው። እንደዚህ ነው ብላ ተብዬ እንትን ብያለሁ። አሁን እርዳታ በእናንተ ላይ ያላችሁ በብርም የሌላችሁ በዱዋ ይፈልጋለሁ የእናንተን እንትን ማገዝ። አሁን ሁለት ሚሊዮን ተብዬ አለሁ ከሁለት ሚሊዮን ብላይንም ይህ የተባልኩ ነው። ግን አሁን ባላችሁ አክል ምንም ምንም አድርጋችሁ ብታግዙኝ እኔ ላለሁ ብዬ ብትረዱኝ ጥሩ ነው። እና ሰምታችኋል። እና ከዶሮ ጀምሮ ምንም ነገር የላቸውም። እባካችሁ አደራችሁ፣ የህፃኑን ልብ ምት እያያችሁት ነው። ትንሽ ከተንቀሳቀሰ መስራት አይችልም እና ብዙ ነው የምትመታበት እና እባካችሁ ያው፣ ካሜራውን ጠጋ አድርጋ አሳያቸው። በቃ አልቻለም። ታናሽ ህጻን ሀያቱ ይባላል እና የሚገኙት ደግሞ ስልጤ ዞን ስልጤ ወረዳ አሹቴ መንደር አምስት ላይ ይገኛሉና በአካልም መታችሁ ማየት ከፈለጋችሁ ቅርብ ነው በራችን ክፍት ነው ይላሉና እባካችሁ የቻላችሁትን በማድረግ ተባበሩን አግዙን። ከሁለት ሚሊዮን ብር በላይ ነው የተጠየቁትና አፋጣኝ ቀዶ ሕክምና ማድረግ እንዳለበትም ደግመው ደጋግመው ተናግረውታል። እባካችሁ የቻላችሁትን አድርጉ። ቤቱ ጨልሞባቸዋል። እናግዛቸው፣ ብርሃን እንኑራቸው በመላው ዓለም ያላችሁ ወንድም እህቶቼ ከዚህ ቀደም ከምታደርጉልኝ ድጋፍና እገዛ በላይ ከናንተ ድጋፍ እፈልጋለሁና አግዙን። በዚህ ባለው አካውንት ከመቶ ብር ከአስር ብር የፈለጋችሁትን ማገዝ ትችላላችሁና፣ አምሳ ሎሚ ለአንድ ሰው ሸክም ነው፣ ለአምሳ ሰው ጌጥ ነውና ለጨለመባቸው ብርሃን እንሆን ሕፃኑን እንታደገው። ለምታደርጉልን ከይር ስራና ለምታደርጉልን ደግ እንቅስቃሴ በሙሉ አላህ ከይር ጀዛችሁን ይክፈላችሁ። ፈጣሪ ጠብቃችሁ የቻላችሁትን አድርጉ።